የንስርን ህይወት መኖር እየቻላችሁ የዶሮን ህይወት አትኑሩ። እግዚአብሔር በእናንተ ላይ ያለው ዓላማ የሚፈጽመው እናንተም ስትንቀሳቀሱ ነው። አብርሃም ባይወጣ እዛው በኡር ምድር ይቀር ነበር፣ እዛው በአባቶቹ አማልክት ውስጥ ይቀር ነበር። የእግዚአብሔርን ክዳን ሊካፈል አይችልም። አብርሃም ሰምቶ በመውጣቱ፣ አብርሃም ሰምቶ በመቀጠሉ፣ አብርሃም ሰምቶ በመንቀሳቀሱ አዛብ ሁሉ አባት በመሆን ትልቁን ክዳን ተካፍሏል። ያንን ጠርምስን በወጠን ቀን ያንን ከስር ቁጥጥራችን ባደረግን ቁጥር መሄድን እና እንዲሁም ደግሞ መዝለቅን እንማራለን። እግዚአብሔር ሆይ እኔ የተፈጠርኩለት ዓላማ ይህ ነው ብላችሁ መጠየቅ ይጠበቅባችኋል። ምሪ ትልሎ ህይወት ሁሌም ተቅበዝባዥ ህይወት ነው። ሳትረኩ ከዚህ ዓለም ላይ ትለያላችሁ። በዛ ዕለት መክሌታችሁን ሳታተርፉበት እግዚአብሔር ያየላችሁን ህይወት ሳትኖሩ ልታልፉ ነው ማለት ነው። ውስጣችሁ ወደ መረካበት እግዚአብሔር ወደ አየላችሁ ጻፍዱስ እንደዚህ ይናገራለን፣ መዝገቡ ባለበት ዘው ልቦ አለ ይላል። ሰላም የተወደዳችሁ ውድ የኮንግዴ ሚዲያ ዩትብ ቻናል ቤተሰብ፣ እንዲሁም ደግሞ የጎልደን ጆርኒ ፖድካስት ተከታታዮች እንደምን አላችሁ? ከዚህ በፊት እንደምናደርገው ሁሉ ዛሬም አብረን እንማባራለን፣ እንመካከራለን። እግዚአብሔር አምላክ ደግሞ ቆንጆ ጊዜ ይሰጠናል። እናንተም ደግሞ ታማኝ ሆናችሁ ስለምትከታተሉን እግዚአብሔር አምላክ ባርካችሁ ስለ አንድ ታሪክ እና አንዲት ዶሮዋ ታሪክ እናወራለን። ዶሮዋ ጫጩቶቿን ለመፈልፈል እንቁላሎቿን አቅፋ በምትቆይበት ወቅት ላይ አንድ የንስር እንቁላል ከእንቁላሎቹ ይቀላቀላል። ዶሮዋ በምትቆይበት በነዚያ ቀናቶች እንቁላሉ አብሮ ያድጋል። ከዛ በኋላ ዶሮዋ የራሶች የራሷን ጫጩቶች እየፈለፈለች አንድ ላይ ደግሞ የንስሩንም እንቁላል ትፈለፍላለች። እንቁላሉም ከጫጩቶቹ ጋር አንድ ላይ ያድጋል። በሂደት ውስጥ ከዶሮች ጋር ስለሆነ የነበረው ምንም አይነት ልዩነት አልታየበትም። ስለማንነቱ የሚያውቀው ነገር አልነበረም። እያደገ እያደገ ሲሄድ እንደነሱ በመብላት እንደነሱ በመውጣት እንደነሱ በመግባት የነሱን ባህል የነሱን ባህል እና የነሱን ተግባር እየተገበረ ከነሱ ጋር መኖር ይቀጥላል። በዚህ መሃል ከእለታት በአንዱ ቀን እያደገ እያደገ ሲመጣ ዶሮቹ እንደሱ መብረር ልዙም አይችሉም እንዲሁም ደግሞ እሱም ቢሆን እንደ ንስሮቹ ወይም እንደዘሩ መንቀሳቀስ እንዲሁም ደግሞ መብረር አይችልም ነበር። አንድ ንስር ከሩቅ ያይና የራሱ ዘር መሆኑን ይመለከተዋል። ከዛ ወርዶ ከሱ እኩል መሬት ላይ መመላለስ ይጀምራል። አንድ በአንድ እያለማመደው መብረርን እያለማመደው እሱ ደግሞ ከዶሮቹ እንደ አንዶቹ እንዳይሆን ወደ ዘሮቹ እንድመለስ ማለማመድን ቀጥሏል። ከዕለታት በአንዱ ቀን በትክክል መብረር እንዲችል ያደርገዋል። መጀመሪያ የንስር ይኖር የነበረበት ሁኔታ ምንድን ነው ብትሉኝ፣ የዶሮዎችን አይነት ተግባር እየከወነ ከዶሮዎች ጋር ነበር የምንቀሳቀሰው። ሩቅ መብረር አይችልም፣ ከፍታ ላይ መሄድ አይችልም። እነሱ የሚበሉትን ነው የሚበላው። እነሱ የሚመገቡትን በመመገብ እንዲሁም ደግሞ እነሱ የሚጠጡትን በመጠጣት እንግዲህ ራሱን ዶሮ ነኝ ብሎ አሳምኖ ነበር የሚኖረው። ምክንያቱም ራሱን እንዳያውቅና እንደ ራሱ እንደተፈጥሮ እንዳይንቀሳቀስ ያደረገበት የተወለደበትና የቆየበት ሁኔታው ነበር። ያንን ደግሞ የሚያሳይና ከዛ ሁኔታ ውስጥ እንዲወጣ የሚያደርግ አልነበረም። ከዕለታት በአንዱ ቀን ግን በዛው አልሞተም፣ በዛው አልቀረም። ንስር ንስርነቱን፣ እንዲሁም ደግሞ የራሱን ባህሪ ተላብሶ የራሱን ባህሪ ሆኖ መቀጠልን ጀመረ። ከዛ በኋላ ይህ ንስር ወደ ዶሮቹ አልተመለሰም። ይህ ንስር በሚከብድ አየር ውስጥ በሚከብድ ንፋስ ውስጥ እንዲሁም ደግሞ ከአቅሙ በታች በሆነ ንፋስ ውስጥ አየር ውስጥ መንቀሳቀስ አይደለም የቀጠለው በከባድ ንፋስ እየተገፈ መብረርን ከደመናት በላይ መብረርን እንዲሁም ደግሞ የእሱ ዘሮች ወይም የእሱ ጂኖች የሚያደርጉትን ነገር ሁሉ ወደ ማድረግ ነው የቀጠለው። ከዚህ ታሪክ ውስጥ አንድን ነገር ተምራችኋል ብዬ አስባለሁ። እሱ ምንድን ነው ያስተዋላችሁ? ምናልባት ሊመሳሰል ይችላል ዶሮና ንስር ምናልባት አንድ ዝርያም ሊሆኑ ይችላሉ፣ ከአዋፋት መካከል ስታይ። ነገር ግን ንስር የአዋፋት ሁሉ ንጉስ ተብሎ የሚታወቅ ነው። ከአዋፋት ሁሉ የሚለየው አንደኛው አይን ነው። አይን ደግሞ የሰውን አይን ያክላል ተብሎ ይታወቃል። የሰውን አይን ያክል እንጂ ከመቶ ማይልስ ርቀት በላይ ሆኖ አንድን ነገር ቢመለከት አቅርቦ የማየት ችሎታው በጣም እጅጉን የሚያስደንቅ ነው። እና በዚህ በዚህ በተፈጥሮ ሁሉ የተለየ ፍጡሩ ነው ለብዙ አገራት እንዲሁም ለብዙ ድርጅቶች አርማ በመሆን የሚያገለግል እንዲሁም ደግሞ በመጽሐፍ ቅዱስ ውስጥ ከ26 ጊዜ በላይ የተጠቀሰው ይህ ንስር ነው። ይህ ንስር ነው እንግዲህ ከዶሮዎች ጋር ሊመላለስ የተገደደው። ነገር ግን እንደዛው አልቀረም፣ ጨረሻ ላይ መኖሪያውንና መድረሻውን አሳምሮለት አንደኛው ጓደኛው ይዞት ተነስቷል። በዛው ቢቀጥል ኖሮ ምን ይሆን ነበር ይህ ንስር የሚል ጥያቄ በውስጣችሁ ሊጫር ይችላል። ምናልባት በዛው ልክ ቢቀጥል እንደ ዶሮቹ ኑሮ እንደ ዶሮቹ መሞት እጣ ፈንታው ይሆን ነበር። ነገር ግን ይህን አልመረጠም። በኋላ ላይ እንዴት እንዴትም ተለማምዶ ወጥቷል። ዛሬም አንድ ነገር ከህይወታችን ጋር ልናስተያይ እንችላለን። በተጠረንበትና እንዲሁም ደግሞ እግዚአብሔር ለጠረንበት ዓላማ እንዲሁም እኛን ሊሸልመን እንዲሁም ደግሞ ሊያደርሰን ከፈለገበት ግብ ጋር ለመድረስ በምንጓዝበት ጉዞዎች ዘንድ አንዳንድ ገጠመኞች ሊያጋጥሙን ይችላሉ፣ አንዳንድ አለመቻልን የሚነግሩን ሁኔታዎች እንዲሁም ደግሞ ተስፋ የሚያስቆርጥ የሚታዩ ጨለማዎች ምናልባት ከፊት እናንተ ስትወጡ ከፊት ለፊታችሁ ወጥቶ የሚያሰናክላችሁ መሰናክሎች ዛሬም ላይጠፉ ይችላሉ። ያንን ጠርምስን በወጠን ቀን ያንን ከስር ቁጥጥራችን ባደረግን ቁጥር መሄድንና እንዲሁም ደግሞ መዝለቅን እንማራለን። እንዲሁም በማይመጥኑን ስፍራዎች ቁጭ ብለን ምናልባት ራሳችንን ከዛው ሁኔታ አንጻር አንድ አድርገን የማንችል ተመሳሳይ ሰዎች አድርገን ልንቀጥል እንችላለን። ምክንያቱም ራሳችንን የምናይበት መንገድ፣ ለራሳችን የምንሰጣቸው ግምቶች፣ እኛ ራሳችንን የምናስቀምጥባቸው የምናስቀምጥበት ስፍራ እያንዳንዱ የእኛን ጎዳናችንን ሩጫችንን የሚወስኑልን ነገሮች ጉዳዮች ናቸው። አንድም ተነስተን ባለመንቀሳቀሳችን ሁለትም ደግሞ ያለንበትን ሁኔታ አምነንና እንዲሁም ደግሞ ከዚህ አቅሜ አያልፍም ብለን በማመን የምናስቀራቸው የኛ እንቅስቃሴዎቻችን ራሳችንን የሚገቱን ናቸው። በውስጣችሁ ያላችሁን ዘር በውስጣችሁ የነበረውን ዘር ያንን ማንቀሳቀስና ያንን ደግሞ ወጥታችሁ ዘርታችሁ ፍሬያማ ማድረግ የምትችሉት እናንተ ናችሁ። ማንም ስለተወለደ የተወለዳችሁ ማንም ደግሞ ስለሚያድግ የምታድጉ ማንም ደግሞ ስለምኖር የሚትኖሩ መሆን የለበትም። ምክንያቱም ምንድነው? ልዩነት መፍጠር ያለብኝ ምንድነው? እዚህ ምድር ላይ የራሴን አሻራ አስቀምጬ ማለፍ የሚፈልገው ነገር ምንድነው ብላችሁ ራሳችሁን ማየት አለባችሁ። በውስጣችሁ ያለውን ዘር ማውጣት አለባችሁ። በውስጣችሁ ያለውን ዘር መዝራት አለባችሁ። መጽሐፍ ቅዱስ ላይ ሰዎች ይዝላችኋል ለአንዱ አስር ለአንዱ አንድ ለአንደኛው አምስት ለአንደኛው ሰላሳ እያደረገ የሰጠውን ከዛ በኋላ መቶ ደግሞ ምን አይል አተረፍክ ብሎ ስጠይቅ አንዱን የተቀበለው ቀብሮ አለቀው። በጠየቀ ቀን ግን የሚሰጠውን መልስ እንዳጠ አንተ ምንም ካልዘረበት የምታጭን መሆንን ስለማቅ፣ እንዲሁም ደግሞ አንተ ጨከኝ አለቃ መሆንን ስለማቅ ደበኩና ለአንተ እስኪትመጣ ድረስ ጠበኩ። እሱ ምን አይነት መልስ እንዲሰጠ ታስታውሱታላችኋልን? ውሰዱትና ብዙ ላተረፈው ስጦት ብሎ እንዳለው። ምክንያቱም እግዚአብሔር በውስጣችን ዘርን አስቀምጦልናል። እግዚአብሔር ስፈጥረን ተመሳሳይ እንድንሆን አይደለም የፈጠረን። ተመሳሳይ እንድንሆን ብፈልግማ፣ ምንም አይነት ዓላማ ምንም አይነት ራዕይ ምንም አይነት ድርሻ ሊኖረን አይጠበቅብንም። እግዚአብሔር ለእያንዳንዱ ስጦታን የሚሰጠው እያንዳንዱ በዛው ስጦታ እግዚአብሔርን እንዲያገለግል ነው። ለእግዚአብሔር መንግስት እንድሮጥ ነው። መዝሙር ነው የሚሰጠን፣ በዛ መዝሙር የእግዚአብሔርን መክሊት እንድናተርፍበት ነው። ስራችን ለሰዎች መስክረው ነፍሳትን ማምጣት ነው። ለዛ ዓላማ ነው የተፈጠር ነው። ከተፈጠርንበት ዓላማ ውጭ ሆነን መቆየት የለብንም። ያላችሁበትን ሁኔታ መፈተሽ አለባችሁ። ያላችሁበትን የምታልፉበትን መንገድ መፈተሽ አለባችሁ። እግዚአብሔር ነፍሳትን አድናችሁ እንድታመጡለት ነው እየፈለጋችሁ ነገር ግን እናንተ ያላችሁት በተለየ ስፍራ ያላችሁበት ቦታ ደግሞ ትክክለኛ ስፍራ እንዳይድል ይሰማችኋል። ዛሬውኑ መወሰን አለባችሁ። ምክንያቱም ከእግዚአብሔር ምሪት መቀበል አለባችሁ። ምሪት የሌለው ህይወት ሁሌም ተቅበዟዥ ህይወት ነው። ሳትረኩ ከዚህ ዓለም ላይ ትለያላችሁ። በዛ ዕለት መክሊታችሁን ሳታተርፉ፣ በእግዚአብሔር ያጀላችሁን ህይወት ሳትኖሩ ልታልፉ ነው ማለት ነው። እያንዳንዱ ተግቶ እንዲሰራ እግዚአብሔር በቃሉ ደጋግሞ ይናገራል። ለእያንዳንዱ አንደኛው መሪ ሊሆኑ ሊፈጠር ይችላል። መሪ ሊሆን የተጠራ ሊሆን ይችላል። አንደኛው መምህር ሊሆን ይችላል። ሌለኛው ደግሞ መካሪ ሊሆን ይችላል። ሌለኛው ደግሞ ነጋዴ ሊሆን ይችላል። እግዚአብሔር ከእያንዳንዱ በየስፍራው መክሊትን የሚጠብቅ ፍሬን የሚጠብቅ አምላክ ነው። ስለዚህ በምትወጡበት በሚትገቡበት፣ አሁን ባላችሁበት ሁኔታ ውስጥ ሆኖ እግዚአብሔር ሲያናግራችሁ፣ እግዚአብሔር ስጠይቃችሁ፣ የሚሰጡት መልስ ሊኖራችሁ ይገባል። እግዚአብሔር ሰውን ሊልክባችሁ ይችላል ከዛ ሁኔታ ውስጥ የሚያወጣችሁን ያኔ አቅጣጫ የሚያሳየው ሰው በላክላችሁ ቁጥር ቶሎ ነው መንቃት ያለባችሁ። አስሬ ሊደውልባችሁ ይችላል። አስሬ ሊያስጠነቅቃችሁ ይችላል፣ በህልም በራእይ፣ በሰው አንደበቱ ነው። ያኔ ማስተዋል አለባችሁ፣ ዙሪያዎቹን ማየት አለባችሁ። እግዚአብሔር ሆይ፣ እኔ የተፈጠርኩለት ዓላማ ይህ ነው ብላችሁ መጠየቅ ይጠበቅባችኋል። ምክንያቱም እድሜያችሁ ቢበዛ ሰባ ከዛም በዛ ሰማንያን ሊሆን ስለሚችል ከዛም ትንሽ ሊሆን ይችላል። እስካሁን ደግሞ ምን አይነት እድሜ ኑራችሁ እንደሆን ታውቁታላችሁ። የራሳችሁን እድሜ እነዛን አመታቶች ሳትሰሩ፣ ለእግዚአብሔር ሳትሮጡለት፣ እንዲሁም ደግሞ በስራችሁ ሳትረኩ፣ አሁን ባላችሁበት ሳትረኩ የቆያችሁ እንደሆነ መፈተሽ አለባችሁ፣ መገምገም አለባችሁ። ምክንያቱም የሚፈለገው ውጤት ነው እና፣ ስለዚህ ውስጣችሁ ወደሚረካበት እግዚአብሔር ወዳየላችሁ ጻፍዱስ እንደዚህ ይናገራል፣ መዝገቡ ባለበት እዘው ልቡ አለ ይላል። ልባችሁ የሚኖረው መዝገባችሁ ባለበት ነው። ምክንያቱም መክሊታችሁ ያለበት ሁሌም ይጣራችኋል። ሁሌም ያንን ስራ ቢሰራ እኮ ይ ይሳካልኝ ነበር የምትሉስ ነገር ካለ ቀጥሉ። እዛ ጋር ቢሄድ መንገድ ቀይሩ። አንድ አይነት መንገድ አትጓዙ። በዛው እንዳትቀሩና በዛ ወንዳት ሞቱ። እንደ ንስር መብረር እየቻላችሁ እንደ ዶሮ አትብረሩ። እንደ ንስር መኖር እየቻላችሁ የንስርን ህይወት መኖር እየቻላችሁ የዶሮን ህይወት አትኑሩ። እግዚአብሔር በእናንተ ላይ ያለው አላማ የሚፈጽመው እናንተም ስትንቀሳቀሱ ነው እናንተ ባላችሁበት ሁኔታ ላይ ብቻም ሳይሆን እናንተ ባላችሁበት ሁኔታ እናንተን ቀይሮ ነው። ለዚህም ብዙ ምልክቶችን ይሰጣል። ብዙ ምልክቶችን አብርሃምን ሲናገር ወጣ ነው ያለው አብርሃም ባይወጣስ ብላችሁ ማሰብ አለባቸው። አብርሃም ባይወጣ እዛው በኡር ምድር ይቀር ነበር፣ እዛው በአባቶቹ አማልክት ውስጥ ይቀር ነበር፣ የእግዚአብሔርን ኪዳን ሊካፈል አይችልም። አብርሃም ሰምቶ በመውጣቱ፣ አብርሃም ሰምቶ በመቀጠሉ፣ አብርሃም ሰምቶ በመንቀሳቀሱ አዛብ ሁሉ አባት በመሆን ትልቁን ኪዳን ተካፍሏል ምክንያቱም እግዚአብሔር የምጠራበት ሰው ሆኗል። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ብሎ ሰማይንና ምድርን መላውን ፍጥረታትን የፈጠረው አምላክ በአብርሃም በአንድ ፐርሰን ተጠርቷል። በእናንተም የሚጠራው እግዚአብሔር እናንተ ስትሰሩ ያልሰረሰውማ ስም አይኖረውም። ከስም በላይ ስም ማኖር አለባችሁ። ስለዚህ ወዳጆች ህይወታችሁን መፈተሽ አለባችሁ። ምናልባት የተወለዳችሁበት አካባቢ እንደ ንስር ዶሮዋ እንቁላሏን በታቀፈችበት እዛ ውስጥ እንደተቀላቀለው እንደ ንስሩ እንቁላል ሆኖ የሚታያችሁ ከሆነ መንቀሳቀስ፣ መውጣት አለባችሁ። ለዛ አካባቢ አትመጥኑ። ምክንያቱም እዛው ኖራችሁ እዛው መሞት እንዳይሆንባችሁ መንቀሳቀስ አለባችሁ። አቅጣጫ የለኝም አይታይኝም ትላላችሁ፣ ጸልዩ። ጸሎት ለሁሉም ነገር መፍትሄና የሁሉም ነገር ምንጭ ነው። መጸለይ አለባችሁ። ምሪትን መቀበል አለባችሁ። ያለ ምሪት የሚንቀሳቀስ ሰው ይቅበዘበዛል። ያለ መቅበዝበዝ መወሰን አለባችሁ። ራሳችሁን ሁናችሁ ለመቀጠል መወሰን አለባችሁ። ራሳችሁን ስትሆኑ እግዚአብሔር ይከበርባቸዋል። ራሳችሁን ስትሆኑ እግዚአብሔር ይደሰትባቸዋል። ውድ ተመልካቾቻችን ይህ ለእናንተ የተሰጠ የዚህ ሳምንት ግፍት ነው፣ ስጦታ ነው። ይህንን ተቀብላችሁ በእያንዳንዱ ነገር ላይ ወሳኝ መሆን አለባችሁ። ውሳኔ ማኖር አለባችሁ። ያለ ውሳኔ አትንቀሳቀሱ። በመውጣት መግባታችሁ እግዚአብሔርን አስቀድሞ ከእግዚአብሔር ምሬትን ተቀበሉ። የምሬት ህይወት ይሆንላችሁ። መልካም ሳምንት።